ከደቂቃ በታች ተሰጥቶ ለህይወት ትርጉም አብራራ በባል ይሄን ላለው ህይወት የመረጃዎች ቅጂ ጥርቅም ነው። ሁለቱ አይኖች ደግሞ መረጃን ቀጂዎች፣ የተሰበሰበውን መረጃ በአእምሮ ላይ ይከማቻል። ማዕከላዊ የነርቭ ስርዓታችን በሚያደርገው መስተጋብር በምድር ላይ የምንለማመደው ሁሉ በሎጂካዊ መረጃዎች ተርጉመን ከውስጥ ወደ ውጭ እናንጸባርቃለን። እውነታ ነው ብለን ከምንፈረጃቸው የምንመለከተው 0.00035 ከመቶም ነው። ይህም ብርሃናት በሁለቱ ጥቁር ጉድጓዶች ተመጥቶ በመግባት በኋላኛው የአንጎል ክፍላችን ምስላዊ ኮርቴክስ እየተቀነባበረም የምናየውን እውነታ አንጎላችን አቀነባብሮ ይህ ነው ብሎ ይወስናል። ጊዜና ቦታ የአካላዊ ገደብ ናቸው። ሰዓትም አንጻራዊ ነው። ትላንትና ወደፊት የሌሉ ነገሮች ናቸው። ቀጣይነት ያለው አሁን ነው። በሁለንተን ዓለም ላይ የተካሄደ የሚገኘው የነፍስ አካላዊ ግላጭ ልብ ነው። የአእምሮ አካላዊ ግላጭ ደግሞ አንጎል። ሁለቱ በጣምራ በአካላችን ውስጥ የምድርን ስርዓት ተለማማጅ አለቆችም ናቸው። ልባችሁ መምታስ ያቆምና የምድር ቆይታችሁን ስትጨርሱ አካላችሁን ለቃችሁ ትጓዛላችሁ። ሞት ከአንዱ እውነታ ወደ ሌላኛው እውነታ መሸጋገሪያ ድልድይም ነው። ነፍስም ዘላለማዊ ቆይታን በአጽናፍ ዓለም ላይ